አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መጋቢት አምስት በዚች ቀን በአስቄ ጥስ ገዳም ለአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰረባሞን አረፈ። ይህም ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተክርስቲያን ውስጥ ከልጅነቱ ልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንንም እያገለገለና ሰላሳ ሁለት ዓመት ያህልም ብዙ ተጋድሎን እየተጋደለ ኖረ። ከዚህ በኋላ በዚህ በአባ ዮሐንስ ገዳም አበምኔት ሆኖ ተሹሞ ተጋድሎውንም ስራ በዛ በምን ጎንበስም ጊዜ ጀምሮ እስካረፈበት ጊዜ ድረስ ሁልጊዜ የጸለይና የጾም የተጋም ነበር። በካህናት አለቃ ሹመት ሀያ ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እኒህም አስራ አምስት ዓመታት ሲፈጸሙ ከቶ ከሰው ማንንም አላየም። በእኒህም በአስራ አምስቱ ዓመታት ከቅዳሜና ከይሁድ ሰንበት በቀር አይበላም አይጠጣም ነበር። እረፍቱም በቀረበ ጊዜ እግዚአብሔር የእግዚአብሔር መልአክ በህልም ታየው ይህን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱስም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መልኩም አትፍራ ክብር ምስጋና ይግባው ጌታችን ኢየሱስ ክርስቶስ በአንተ ላይ ለእሳት ስልጣንን አልሰጣትም ብሎ መለሰለት። የጸና እጁንን ዘርግቶ ያንን መስቀል ከመልአኩ እጅ ተቀበለ። ሁለተኛም መልአኩ እንዲህ አለው፣ በርታ ስጋውንና ደሙን ተቀበል። እስከ አስርም ቀን ድረስ መጥቻ እወስድሃለሁ። ከእንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ፣ በእግዚአብሔርን ፊት እንዲያለብሳቸው ለመኑት። እርሱም ደግሞ በጸሎታቸው ሁልጊዜ እንዲያስቡት ለመናቸው። ከዚህ በኋላ ስጋውንና ደሙን ተቀበለ። ቅዱሳን አረጋውያንንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬ እንደሚገባም በዝማሬና በብዙ ጸሎተ ማህሌት ገንዘው በጻድቃን መቃብር ቀበሩት። እግዚአብሔርን በጸሎቱ ለዘላለሙ ይማረን አሜን። ሰላም እብል ለሰረባሞን ብሩቅ ዘሞቃ ርእሶን በለምሂክ መስቀለ እሳት ሎቱ እንዘይሜጥወ በሰርክ ትፍራ ይቤሎ ሰማያዊ መልአክ እስመውሃብ ከላይ ስልጣን አምላክ። ዳግመኛም በዚች ቀን የስሟ ትርጓም የሰላምና መወደድ የሆነ የከበረች አውዶክስያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በስራ አውራጃ አልበክ በሚባል አገር ከሚኖሩ ሰዎች ወገን ነበረች። እሷም በሮም ንጉሥ በጢባርዮስ ዘመነ መንግስት ነበረች። የአባቷም ስም ዮናሴ የእናቷም ጠባቢት ይባላል። የቀድሞው ኑሮዋ በዝሙትና በርኩሰት ነበር። ብዙዎችን አሳስታ ከርሷ ጋራ በኃጢአት ትጥላቸው ዘንድ ፊቷን ታሳምር ነበር፣ መልኳንም ታስጌጥ ነበር። በዚህ በረከሰ ስምም ብዙ ገንዘብ ሰበሰበች። በኢየሩሳሌምም የሚኖር ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኮስ ዝናዋን ሰምቶ ወደ አባ መግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። ገብቶም ከእርሷ ጋር በቤት ውስጥ ተቀመጠ። ፈጽሞ በሚያስፈሩ ቃሎች ሊመክራትና ሊገስጣት ጀመረ። በገሃነምም ሁሉ ትሉ የማያንቀላፋ እሳቱ የማይጠፋ ጨለማው የሚዳሰስ የሚመስል በየአይነቱ የሚያስፈራ ስቃይ መኖሩን አሳሰባት። እርሷም ከሞቱ በኋላ የሰዎች በድኖች አፈር ሆነው ተነስተው ይሰቃያሉን? ብላ መለሰችለት። አዎን አላት። ለዚህ ለምትነግሪኝ ነገር ምልክቱ ምንድን ነው? ለምትነግረኝ ነገር ምልክቱ ምንድን ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈ፣ አባቶቻችንም ይህን አላመኑ አላቸው። እርሱም በፍርድ ቀን ሙታን እንደሚነሱ እንደሚነሱ ስለ ኃጥኣንም ስቃይ ለጻድቃንም ተድላ ደስታ በኦሪት መጻሕፍትና በአዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጠላት። ትምህርቱና ተግሳጹ በልቡ አደረ በፍቅር በፍርድ ቀንም ሙታን እንደሚነሱ አመነች እንዲህም አለች ከዚህ በረከሰ ስራ ብመለስ እግዚአብሔር ይቀበለኛልን አባ ገርማኖስም ወደ ዓለም እንደመጣና ተሰቅሎ ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካመንሽ ስለዚህ የነጻችና የጠራሽ ንስሐ ይሆንልሻል የክርስትና ጥምቀትንም ተጠመቂ፣ እግዚአብሔር ይቀበልሻል። አስቀድመ ከሰራሽው ኃጢአት ምንም ምን አያሳስብሽም። ከእናትሽ ማኅፀን እንደመወለድ ሽበት ቀን ትሆናለች እንጂ የክብር ባለቤት የጌታችን ኢየሱስ ክርስቶስ ቀናች ሃይማኖት ደጆቿም ይከፈቱልሻል አላት። ያን ጊዜም የክርስትና ጥምቀትን ያጠምቃ ዘንድ ለመነችው፣ እርሱም ወደ በዓል በክ ከተማ የኤጲስቆጶስ ወስዷ አደረሳት። እርሷም በኤጲስቆጶሱ ፊት በልዩ ሶስትነት በመድኃኒታችን ኢየሱስ ክርስቶስ ሰው በመሆኑና ሙቶ በመነሳቱ አመነች። ኤጲስቆጶሱም ተነስቶ በውሃው ላይ ጸልዩ አጠመቃት። እግዚአብሔርም አይነ ልቡናን ገልጦላት ብሩህ መልአክ ወደ ውሃው ሲ ሰባት ሌሎች መላይክትም ለእርሷ ፈጽሞ ደስ ሲላቸው ተመለከቱት። ከዚህ በኋላ ገጻቸው የሚያስደነግጥ ጥቁሮችም አየች። ከርሳቸውም አንዱ መልኩ የከፋ ሲጎትታት፣ እርሱም በእርሷ ላይ ይቆም ነበር። ይህንንም ራእይ ባየ ጊዜ የክርስትና ሃይማኖት ፍቅር በልቧ ተጨመረ። ኃጢአት በመስራት የሰበሰበችውን ገንዘቧን ሁሉ ለድሆች ለችግረኞች ሰጠች። ድንግል ገዳማትን ወደ አንዱ ገዳም ገብታ የምንኩስና ልብስ ፍጹም ሆነ የሆነ ታላቅ ተጋድሎን ተጋደለች። ከአጋንንት ጋር ተዋጋች። ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንዱ ሰው ልብ አደረ። ወደ መኮንኑ ሄዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርቧት አዘዘ። ወደ በደረሰችም ጊዜ ከደጁ ቆመች። በሞተው በመኮንኑ ልጅ ላይ ታላቅ ጩኸትና ልግሶ አየች። ገብታም ክብር ይግባውና ወደ እጌታችን ኢየሱስ ክርስቶስ በመጸለይ ማለደች የሞተውን የአገረ ገዢውንም ልጅ ከሞት አስነሳችሁ። መኮንኑ ይህን ድንቅ ተአምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታችን ኢየሱስ ክርስቶስም በእርሷ ምክንያት ፍጹም የጸና እምነትን አመነ። ከእርሱም ከእርሱ በኋላም ስለ እርሱ ስሙ ዲዮግኖስ የሚባል ሌላ አገረ ገዥ ተሾመ። የዚችንም ድንግል ዜናዋን ሰምቶ ወደ እርሷ አስመጣት። እርሷም በአደባባይ ውስጥ አይኑ አንድ አይና የሆነ ጎልማሳ አየች። ጸለየችና በመስቀል ምልክት በአይኑ ላይ አማተበች። ያን ጊዜም አይኑ ተገልጦ አየ። ያደረገችውን ይህን ድንቅ ስራ አይቶ ድንግሊቱን ወደ ቦታዋ መለሳት። ከእርሱም በኋላ ደግሞ ሌላ ስሙ በክኒቶስ የሚባል አገረ ገዥ ተሾመ። እርሱም ዝናዋን ሰምቶ ይችን ቅድስት ተውዶቅስያን ወደ እርሱ አስመጣት ሊያሰቃያት ፈልጎ እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስን እድሏን ከሰማዕታት ጋር የሰጣት ዘንድ ለመነችው። እግዚአብሔርም ልመናዋን ተከተለ። ራሱን በሰይፍ እንዲቆርጡ መኮንኑ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ጸሎቷና በረከቷ ለዘላለሙ ከእኛ ጋር ይሁን አሜን። ሰላም ለአውዶክስያ ከመትፍዲ ፍዳ በመጥባይ ትበሊ እስከ መተሩ ክሳዳ እስመተሊወ ጽድቃ ደረት ባህዲገ እኩይ ልማዳ

በዚህችም ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደበት ቀን ድንቅ የሆነ ስራት ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማው ወደ ብርሃን ላወጣ ሀይ ለአብ፣ ለወልድ፣ መንፈስ ቅዱስ ምስጋና ይሁን እያለ ለስላሴ ሰግዷልና፣ ምስጋናም አቀርቧልና ህፃኑን ሶስት ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ ቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበ ምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ህፃኑ እግዚአብሔር ያዘዘውን ሁሉን ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅ ድንግ ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው ታቀፎም ወደ አባ ወደ አቶ አስገባው። በፍቅር በሥነ ሥርዓት አሳደገው የዳዊት መዝሙርንና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይንና አዲስን አስተማረው። ከዚያ በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕርግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ከጥቂት ቀኖችም በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍስ ወይ ወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ ታገሽ ይላት ነበር። ቆዳው በአጥንቱ እስኪጣበቅ ያለመብልና ያለመጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከአይዋ ከእጸዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለስጋውም የሚጠቅም ምንም ምን ምክንያት አላገኘም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፤ ከእንግዲህ በዓለም ሁል በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምእመናን ህዝባውያን እንዳያውቁህ አደርግሃለሁ፣ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ። መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንል መድረክ መድረስ ወደምትሻበት ሁሉ ብረር። እኔን ማየትን በፈለግ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሶስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ። በዚያ ከደይን የምታወጣቸው ነፍሳት አሉ አሉ ካለው። ከዚህም በኋላ ስልሳ አንበሶች ስልሳ ነብሮች በፊቱ በኋላ አጅበውት ወደ ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም በአንበሶችና ከነብሮች ጋራ በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም እንደአደረሰው ከዚያም ወደ ልዩ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችን በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡብን አራቱን ማዕዘን ተመለከተ። የእግዚአብሔርም ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። ከራሱም ተዘቅዝቆ በራሱም ተዘቅዝቆ ተወሩሮ ወደ ባህሩ ውስጥ ገባ። እሊን የእጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮችም እንዳልቆም በሕያው ስም ምላለው እያለ ማለ። እንዲህም ሆኖ ቀን አርባ ሌሊት አርባ ቀን አልባ ሌሊት ኖረ። ስምን የጠራውን መታሰቢያ እናደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያ ሰው ካልማርክ ልኝስ ስለ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ መቶ ዓመት ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም በአራቱ ማዕዘን በየቀኑ ሰባት መቶ ሺህ፣ ሶስት መቶ ሺህ እየሆኑ በመምጣት በቀስታቸው ይነድፉታል። እስከ መቶ ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግስት ይቀበል ኖረ። ከዚህም በኋላ እጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስ መላውን የኢትዮጵያ ሰው ምር የላሃለውና ተነስተው ጣለው። ያን ያንም ጊዜ ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው፣ ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ ሰባት ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ ሰባት ዓመት ቁሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም ራሱንም ወደ መሬት ዝቅ አላደረገም። ነገር አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንን በቁራ ተመስሎ መጣ። አይኖቹንም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይ ተቀምጦ ሁለቱን አይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ ሶስት ሳምንት ድረስ እንደ ቀድሞው በመትጋት ሲጸልይ ኖረ። ከዚህም በኋላ ቅዱስ ሚካኤል እና ቅዱስ ገብርኤል መጥተው በፊቱ ቆሙ። በሁለቱ አይኖቹ ላይ እፍ አሉበት፣ ብርሃንም ተሰጥቷቸው እንደ ቀድሞው አዩ። ከሰማይ የታላቅ ኃይል ተነስቷልና ጠላቶቹን ትበቀላቸው ዘንድ ወደ ዝቋላ ሂድ እስከ አሉት። ከዚያ መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ ሶስት ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና ሶስታችንንም በጀርባህ እያዘልክን አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደሙ የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው ወደ አንድ ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆን ካለው አባታችንም ሽማግሌ ወይ በምናወቅ ካለ ሽማግሌውም ሄደ፣ ባልንጀሮችን አምጣልኝ አለው። ተመልሶ ሁለቱ ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛውም ተመልሶ ሶስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት ደርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱም ግን ተነስተው ቆሙ። አንድ ሲሆን ሶስት፣ ሶስት ሲሆን አንድ መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የኤልያ አረጋውያንም ፊታቸው ተንቦገቦገ ከፀሐይና ከመብረቅ ብልጭ ታም ሰባት እጅ በራ። አባታችንም በምስጢራት ጉድፍ ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይ ወደቀ፣ ህልምን የሚያልም መሰለው። ከዚያም ጌታችን አባታችንን አነቃውና መቶ ዓመት ያህል ስጋህን ሲነድፉህ አጥንቶች ሲፈቁ የኖሩ ዋጋንንትን ያጠፋቸው ዘንድ ወደዝ ቋላ ተራራ ውጣለው እኔ ደግሞ እኔ እንደ ወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትንቢት ላይ ናቸው፣ በትንቢት ላይ ናቸው። ሰባቱ ሊቃነ መላእክትም ይረዱሃል፣ መባረቅትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜም አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚህ አጋንንት ወዳሉበት ወረደ። ደመናትም ከበቧቸው፣ መላይትም በእሳት ሰይፍ መተሯቸው፣ በመብረቅ ማጨዷቸው፣ አመድም ሆነው በነፋስ በተኗቸው። የዚህም አጋንንት ቁጥራቸው ሰባት መቶ ሺህ እልፍ በአንድ ሺህ ነበር። ከዚህም በኋላ ጌታ ክርስቶስን የካድ ወዳሉበት ወደ ምዕራብ አገር ወሰደው። ና ነገስታቱና መሳፍንቱ መኳንንቱን በሚውጠበት እና በሚገቡበት ጎዳና ላይ አቆመው። ጌታችንን በዚህ እች ጎዳና ብዙ መከራ ያገኝሃል፣ ግን በርታ፣ ታገስ ብዙዎች በዚያ ተወው ብሎት በዚያ ተወው። በዚያም ጊዜ የአረብ ንጉስ ጣዖታቱን አስይዞ፣ መኳንንቱን፣ ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረመንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሱም አባታችንን ባየው ጊዜ አንተ ጠጉር ለባሺ ምንድነህ ሰው ነህን አለው አባታችንም አዎን ክብር ያለው የእግዚአብሔር የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ከሀዲው ንጉስ መለሰለት ንጉሱም ዳግመኛ አባታችንን በዚያ አይሁድ በሰቀሉ ታምናለህና አለው አባታችንም በሰው ፊት እምን አምንበት አለው ስለ እኔ በተሰቀለው አላፍርበትም ስለ እኔ ብቻ የተሰቀለ አይደለም ስለ እናንተና ከአንተ ጋር ስላሉት ነው እንጂ ንጉሦ የዘላለም ሕይወትን ታገኛለህ እመንበት አለው። ንጉሱ ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለውም ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉሩን ጠጉር ለባሹን ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሱና ሰራዊቱ ሁሉ እያዩ አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። ኩሌቶቹም የክብር ባለቤት በሆነ በጌታችን እግዚአብሔር አመኑ፣ በጌታችን ኢየሱስ ክርስቶስ አመኑ። ንጉሱም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከሰባ ሰባት አርበኞች ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተራቆቱ አርባ መቶ ሺ አርባ መቶ ሺ ሆነው ተቆጠሩ። ንጉሱም የአባታችንን አንገት ሲቆርጥ ሰይፉ መዞ ሰይፉን መዞ ተወሩሮ ሄደ። ያን ጊዜም ከመብረቅና ከነጐድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሱንም ከሰራዊቱ ጋር አጠፋው። ከካሃዲው ንጉስ ጋር የሞቱት ቁጥራቸው አራት ሺህ እልፍ ሆነ። ጌታችንም አባታችን ገብረመንፈስ ቅዱስን ጠላቶችንና የኔንም ጠላቶች አጠፋሁልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነብሳቸውን መላይክ ተጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እኒ ሱታን ማረልኝ ሰው ስሁትና ከዳተኛ ነውና አቤቱ አንተ ግን ማሪ ቅርባ የታጋሽም አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገድልም አገኝ ገደልም አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰማያ ሰይጣንም መትቶ ያችን ገመድ ቆረጣት ወደ ታችም ተወርውሮ ወረደ ቅዱስ ገብርኤል ቅዱስ ሚካኤልም ቀድሞ አባታችንን ያዘው በእግርህ ላቆም ወይስ በራስህ አለው በራሴ እቆም ዘንድ ተወኛ ለው ትቶት ሄደ በዚያም በራሱ ቁሞ በጥርሶቹም ደንጊያ ነግሶ እስከ ሰላሳ ዓመት ኖረ እጆቹና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ ከሰላሳ ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስን እያለ ሶስት ጊዜ ጠራው። እርሱም ነሆኝ ጌታዬ አለ። ጌታችንም እነዚያን ካዲዎች ምሬልሃለሁ አለው። ከዚህ ተነሳ አለው። ያን ጊዜም የከሰ የነከሰውን ደንጊያ ትቶ ተነሳት። ጥርሱም ከተነቅሎ በደንጊያ ተተክሎ ቀረ። ከክንፎቹም ተሰጥተውት እየበረረ እግዚአብሔር ፊት ደረሰ። ጌታዬ አሁንም ከማርክልኝ ስጋቸውን ጋራ ከስጋቸው ጋር ተነስተው በመጠበቅ በመጠመቅ ክርስቲያኖች ሆኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታን ልታስነሳ ስልጣን ሰጥቻ አለው። አሁንም ወደ ተገደሉት ሄደ። በመስቀል ምልክት በላያቸው አማት በሕይወት መድኃኒት በሆነ ስሜም እስከ አስነሳቸው አስነስቻለሁ አለው። ያን ጊዜም በድኖቻቸው ወዳሉበት ሄዶ አስነሳቸው፣ አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ በኋላ የሚለይበት በቀረበ ጊዜ እነወ ይክሩ ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ አስራ አምስት ዓመት ትውልድ የምረት ቃል ኪዳን ሰጠው። የእድሜውም ዘመናት አምስት መቶ ስልሳ ሁለት ሲሆን በሰላም በፍቅር አረፈ። ጌታችንም ነብሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳርጋት። ጸሎቱ የጸሎቱ ኃይል ሁላችንን የክርስቲያን ወገኖች ይጠብቀል። ዘላለሙ አሜን። ሰላም ለከ ገብረ መንፈስ ቅዱስ ረቡኒ ዛአና ብስተ ታሰግድ ዋና ምርተ ታገኒ እንዘይ ታሐስስ መፍቅደ ስጋ ወይታ መከኒ ተሴስዮሳይሮ ታአርዞወ ቁስል ምንተኒ አና ሀይስየክ ለዓለም ማሳኒ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት ስድስት በዚች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማዕትነት አረፈ። በዚችም እለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶሲዎስ የእረፍቱ መታሰቢያው ነው። በዚችም ቀን በበራ የሚኖሩ እንጦኔዎስና አርከሊድስ ጻድቁ ዘሩባቤልም አረፉ። በረከታቸውም ከእኛ ጋራ ለዘላለሙ ትኑር አሜን። ዛቅረብኩ ማይሌታ ዘኪሪያ ይላፈም እንደተጸምዱከ ዘልፈለላ አነብ ተወከብ ዘንዴቴ መጻፈ እንተረሳይ ከግዜ ወፀሪቀ መበለት ውኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማይ ተጻድቃን

አባታችን ገብረ መንፈስ ቅዱስ በዝቋላ ተራራ ላይ ሳለ ጌታችን ኢየሱስ ክርስቶስ ተገልጾለት የተወደድህ ወዳጄ፣ ከእናተ ማኅፀን ሳትወጣ በፊትህ መረጥኩ። በስራም ሁሉ ደስ አለኝ፣ ስራህንም ወደድኩ። አንተ ሞትን ጠልተህ ሕይወትን መረጥክ፣ ራስህን ለጽድቅ አስገዛህ፣ ቅድስናን አፈራህ። ስለ ስሜ ብዙ ደከምክ፣ በራብና በጥም በብርድና በቁር ብዙ ገድል ተጋደልክ። አሁንም በእኔ በባህሪ በአባቴ በመንፈስ ቅዱስ ዘንድ ዋጋ ብዙ ነው። አንደበትን በመክታት አርምሞን፣ ትዕግሥትን ገንዘብ አድርግሃል እና አፍም ክፉ ነገር ከንፈርህም ሐሰትን ነገር አልተናገሩምና ጸሎትህንና ዝማሬህን ምስጋናህን፣ የቅድስናህን አገልግሎት አዘወተርክ። ስለዚህም ጽድቅ ሆኖ ተቆጠረልህ። ጽና፣ በርታ፣ ተጋድሎን ፈጽም። እኔ ለዘላለሙ ካንተ ጋር ነኝና ይህንንም ተናግሮ አፉን ሳመው። ኃይሉንም አሳደረበት። ወደ ብሩህ ዓለም አወጣው ኤዶም የሚባለውን ወደ ታላቁ ገነትም አደረሰው። ሕንፃዋ ያማረ ቤተ መንግሥትንም አሳየው። ይህችም ኩሮዎችና ትዕቢተኞች የማይገቡባት ናት። አደባባዩና አካባቢዋ ሁሉ ያማረ ነው። የወርቅና የብር ምሰሶቿ መቶ ሀምሳ ሺህ ናቸው። ከውስጧ ወተትና ማር ይመነጫል። እንግዲህ ጌታ ኢየሱስ ክርስቶስ ይህን ሁሉ አሳይቶ ይህን ቦታ ውሰድ ገለን ፈጽም አለውና ወደ ቦታው መለሰው። ከዚህም በኋላ መንፈሳ አነሳስቶት ክርስቶስን የካዱ ሰዎች ወዳሉበት ወደ ምዕራብ ክፍለ ሀገር ወሰደው። ነገስታቱና መኳንቱ መሳፍንቱም በሚወጡበትና በሚገቡበት መንገድ ላይ አቆመውና በዚህ መንገድ ላይ ታላቅ ምስክርነት ይጠብቃል። ብዙ መከራንም ያገኛል። ነገር ግን ጽና በርታ ብሎት ለእርሱ ምስጋና ይሁንና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

ተፈሴ ፈሰይቶም ሊተጸጋ እግዚአብሔር ምስሌኪ ሰዓሊ በጸሊ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ጣውዒነ ተማ የጸነብኪ ኦ እግዚ ኢየሱስ ክርስቶስ ሰራይ ኃጢአት ስራይ ኃጢአት ወ ኃጢአት ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን